እርግጥ ነው፣ ብዙ ልክ ያሉን ባህሪዎች አሉት፣ ግን ደግሞ እንደ ሰው የሚያስመስበ በጣም ተጎድቷል። እናቱ የኩላሊት በሽተኛ ነበረች፣ አሁን ደግሞ በህይወት የለችም። እራሷን ለእናት መስዋዕት ያደረገች አብሮ አደግ ጓደኛው ሞታለች። እስኪ አስበው አሁን ምን ያክል ተጎድቶ እንዳለ። ይህ ምርሽን ነው አደይ፣ የነዋል እናት ሞታለች። እሺ ቆይ አብሮ አደግ ጓደኛውስ ለምንድን ነው የሞተችው? ተገድ ደ ነዋል፣ በጣም ያሳሰፈች ነው። አሁን ራሱ ሀዘኑን ብቻውን እንዴት እንደሚችለው አላውቅም

ሊዲያን የት እንዳደረሳትና ምን አይነት በደል እንዳደረሰባት እያፋጠጡት ቢሆንም ናውል ግን ለጥያቄያቸው መልስ ያገኘ አይመስልም። ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛያልጉኝ ሰራተኛ ደግ ቀጣዩን ክፍል ይዘን መተናል። ናኦል ካረቡ ጋር በተነጋገረው መሰረት ሁለቱን ሴቶች ከአንድ ክፍል አጉሮ ሌሎች ተጨማሪ ሴቶችን በማፈላለግ ላይ ነበር። ነገር ግን ሀሳቡን እንዲቀይር ያደረገው የብሌን መሞት ነበር። ብሌን ለእናቷ ስትል ኩላሊቷን ሰጥታ ራሷን መስዋዕትነት አድርጋለች። ታዲያ ይህ አጋጣሚ አደይንና ሊዱን ከታገቱበት እንዲፈቱ አድርጓቸዋል። እሱም ቀስ በቀስ ወደ ቤት ከወሰዳቸው በኋላ በርቀት ሊሸኛቸው ቢሆንም ታሪኩን የሰሙት ሊዲያና አደይ ግን እድላቸውን ወደ ጎን በመተው ለናወል ሊራሩለት ፈልገዋል ወደ ቤታቸውም አብራቸው እንዲሄድና እንዲሰነብት ይጠይቁትና ተከትሏቸው ይሄዳል በሊዲያና በአደይ ወጥቶ መቅረትም ሲታመስ የሰነበተው ቤተሰብ የራሳቸውን መላምት እያስቀመጡ ነው ለምለም በበኩሏ ፍለጋ መውጣት አለብኝ በማለት ቆርጣ ተነስታለች። ኤላም በበኩሉ የሊዲያና የአደይጣ አፈንታ እንዳይ ገጥማት በማለት ተከትሏት ለመውጣት ተገዷል። ታዲያ ሁላቸውን በየፊናው ፍለጋቸውን ቀጥለዋል። የውሃ ሽታ የሆነችበት ዴቭም ደረጃ ላይ ተቀምጦ መምሰልሰሉን ተያይዞታል። ባርኮት ለማጽናናት ቀርቦት ሳለ እህቴን በምን አይነት መንገድ ላገኛ ትችላለሁኝ? ጭራሻውን የሊዲያ ስንል አደይ ተጨመረች በማለት ሁለታቸውም ጭንቀት ላይ ሳሉ የደስታ ስልክ ተደወለላቸው። ከፖሊስ ጣቢያ ነው። ታዲያ ልጆቹ በሰላም ወደ ቤታቸው እየተመለሱ እንደሆነም ይነገራቸዋል። ይህን ደስታ መቋቋሚ ያቃተው ዴቭም ከተቀመጠበት ተነስቶ ባርኮትን ስመዋል ራስ ወዳድ እና ንቀት አሙና የተከሰተችው የባርኮት ፍቅረኛ ቤዛም ለሰራተኛ ይህን ያህል ቦታ ሰጥቶ መጨናነቅ ምንድነው? የእነሱን ነገር ወደ ጎን ተውና ይልቁንስ ለኔ ጊዜ ስጠኝ፣ የእናቴ ቤት በዳ ተወርሶ ይኸው ሊሸጥ ነው በማለት በማፋጠጥ ላይ ናት። ባርኮቴም በእርግጣ አውቃለሁ በጣም ነገሮች ተደራርበውብኝ ቢዚ ሁኜ ጊዜ እንዳልሰጠውሽ ና ገንዘቡንም እንዳላደረስኩልሽ ነገር ግን የሰው ልጅ ህይወት ይበልጣል ሊዲያ ስንጨናነቅ ሰንብተን ይኸው አደይ የተጨመረችብኝ በማለት ድርብርብ ፈተናዎች እንደገጠሙትም ይናገራል። የሊዲያና የአደይ ወጥቶ መቅረት ምንም ያልመሰላት ቤዛ ባርኮቴ ራሱን በዚህ ጉዳይ ቢዚ ማድረግ እንደሌለበት እና ወደ ስራው መመለስ እንዳለበት አበክራ ትናገራለች። ደና ሊዱም ታግተው ከሰነበቱበት ወዲያውኑ ተከታትለው ወደ ቤት ይከሰታሉ። ዴቭ ይህን ነገር ማመን ተስኖታል። በተለይ ጠፍታ የሰነበተችው እህቱ ስለመጣችለት በጣም ደስ ብሎታል። እያነከሰች ድካም ተሰምቷት የገባችው እህቱን እግሪሽ እንደናንሽ አልጎድሽም ወይ ምንድነው የሆንሽ በማለት አገላብጦ እያያት ነበረ። በኋላም ላደይ ምስጋና ሲያቀርብላት ነበር ወደ ቤቱ ስለተመለሰችለትና ኒሃል በሊዱ ወጥቶ መቅረት በጣም ተጨናንቆ እንደሰነበተም እየነገራት ነበር። መረጋጋት ሲጀምር ፊታቸው የቆመውና ወልን መበቀል ፈልገዋል ባርኮቴና ዴቭ እየተጋገዙ አንቀውታል። አደይና ሊዱ ምንም አይነት አደጋ እንዳይደርስበት ሲከላከሉለት ነበረ። ተውት ምንም ጥፋት የለበትም፣ ወንጀለኛ አይደለም በማለት አዴይ በሰጠችው ቃል ዴብ ቅር ተሰኝቷል። ለምን ትከላከያለሽ ጭራሽ ጥብቅና ተቆም ያለሽ ወይ? በማለት እየወቀሳት ነበረ። ሊዱም እንደውም ቤት ለመድረሴ እሱ ነው ምክንያት፣ በጣም አግዞኛል፣ እረርቶኛል እያለች በበኩሏ ጥብቅና ቆማለች። ብቻ የሊዲያና የአዴይ ንግግር ቤተሰቡን አንድ ባንድ ራሳቸውን እንዲጠይቁ አድርጓቸዋል። ፍቅር በበኩሏ የሆነ ነገር አለ እንጂ ስለናወል እንደዚህ ልትናገሩ አትችሉም ነበር እያለች ነው። ቤዛም በበኩሏ ምናልባትም የመግደል ዛቻና ማስፈራሪያ ካላደረሰባቸው በስተቀር እንዴት ልናውል እንደዚያ አይነት መከላከል ሊሰጡ ይችላሉ እያለች ነው። ይህ ብቻ አልበቃትም። አደይ ብቻዋን ስትሆን ስለሰነበቱበት ጉዳይ ምን አይነት ክስተት በሕይወታቸው እንዳስተናገዱ ለማወቅ ፈልጋ ነበር። ሴትነታችሁን እያረከሳችሁ ብራችሁንም በገንዘብ የሸጣችሁ እያለች መጨቃጨቅ ጀምራለች። ካደይ ግን ጥሩ ምላሽን አላገኘችም፤ እንደውም በምትኩ ጥፊ ነበር የቀመሰችው። በዚህ የተናደደችው ቤዛም በጥፊ እንደተመታ ለባርኮቴ ብትነግረውም ባርኮቴም ያን ያህል ቦታ አልሰጣትም። በዚህ የተበሳጨችው ቤዛም ቀጥታ ወደ ሊዲያ በማምራት ስለሰነበቱበት ጉዳይ ናወል ምን እንዳደረጋቸው ለማወቅ ብትፈልግም ከሊዲያም አንዳችም ጠብ የሚል ነገር አላገኘችም ነበር። እንደውም መኝታ ክፍሌን ልቀቂልኝ፣ ወሬኛ ነሽ፣ ምንፈልገሽ ነው የመጣሹ? ምን አገባሽ? አይመለከትሽም በማለት አመነጫጭቅቻት ቤዛም ክፍሉን ለቃ ወጣች። ርኮትም ወደ ስራ ቦታው ለመመለስ ሻንጣውን ይዞ ሲነሳ እዚህ ቤት ትተኛ ትሂድ፣ በጣም እየደበሬ ነው፣ ማንም ጋር መስማማት አልቻልኩም፣ ሁሉም ያስጠሉኛል እያለች በንቀት ንግግሯን ቀጥላለች። ጉቴም የግድ ወደ ስራው መመለስ እንዳለበትና እሷም ከሰዎች ጋር ተስማምታ መኖር እንዳለባት ከፍቅር በስተቀር ሌሎች መልካም ልጆችና ከሰው ጋር ተግባብተው መኖር እንደሚችሉ ይነግራታል። በዚህ ያልተስማማችው ቤዛ ግን ብዙ እንዳትቆይ ካለ በለዛ ማበዴ ነው እያለች ነበረ። አዴና ሌዱም ናወን ላይ በደረሰው ተደራራቢ ሀዘን ስላዘኑለት እነሱ ጋር እንዲሰነብት ቢፈልጉም ዴቭና ባርኮት ግን ቤታችን ለቀህ ውጣ በማለት አመናጭቀው ያስወጡታል። ሄዱ መታገት ሲፎክሩና አጋቿን ለመበቀል እጃቸውን ዘርግተው የሚጠብቁት ደመቀና ንጉስ እየተጠባበቁ ነው። ታዲያ ከፊታቸው ሲያልፍ ወደ ቤቱ ለመመለስ ሲል ነወልን ተመልክቶታል። እሱም ሳያስበው ከጀርባው በመምጣት አፍነው ወደ ቤቱም ወስደውታል። ሊዲያን የትና ያደረስካት? በማለት በማፋጠጥ ላይ ናቸው። ዴቭ እህቱን ጠይቆ ያልተዋጠለት ጥያቄ ለአደይ አስከትሎታል። አደይ ስለ ናወል የተናገራችሁት ሊዋጥልኝ አልቻለም። ጭራሽ እየተከላከላችሁለት ነው። ሊዲያንን ብጠይቃት እንደዛ አይነት መልስ ነው የመለሰችልኝ። ምን ቢያደርጋችሁ ነው ግን? ዛቻና ማስፈራሪያው ምናልባትም ይህንን እንዳትናገሩ አድርጓችሁን? በማለት ጥያቄውን ቢያስከትልም እርግጥ ነውል አንዳንድ ጥፋቶች አጠፋል ግን ከደረሰበት አንጻር ስለሆነ ልንረዳውና ልንገነዘበው ይገባል በማለት ኤቨን ለማሳመን እየሞከረች ነበረ። እንግዲህ ከሊዲያ የሰማው ምላሽና ካደይ የሰማው ምላሽ እሱ ግን ምንም እየተዋጠለት አይደለም። እሱ ብቻ አይደለም፣ ቤተሰቡ በሙሉ ናውል፣ ምን አደረጋችሁ? ምን አይነት ማስፈራሪያ እና ዛቻ ቢያደርስባችሁ ነው ከቶ እናንተ እንደዚህ እውነታውን መናገር ያቃታችሁ? ወይም ደግሞ የሴትነት ክብራችሁን በገንዘብ ለውጣችሁ ሽጣችኋል በማለት ፍቅርና ቤዛ እየተላከፏቸው ይገኛሉ። ብቻ ግን ቤተሰቡ እንደዚህ በመተረማመስ ላይ ሳለ ባርኮቴም ወደ ስራ ቦታው መመለስ እንዳለበት ቤተሰቡን ተሰናብቶ ወጥቷል። ከዚህ በኋላ ዴቭ አንተ ቤቱን በስነ ስርዓት መምራት አለብህ፣ አደራ ሊዱን፣ አደይንም፣ ፍቅርንም በማለት ለዴብ አስጠንቅቆት ይወጣል። ብቻ የሊዲያና የአደይ ወደ ቤት መመለስ ለዴብና ለባርኮት ጥሩ ብስራት ቢሆንም ለሌሎቹ ግን ራስ ምታት ሆኖባቸዋል። በተለይ ፍቅርና ቤዛ የአደይና የሊዲያን መመለስ አልወደዱትም። እንቆቅልሹ ያልተፈታላቸው የቤተሰቡ ጥያቄ ለናውል ያሳዩት ርህራሄ ሁላቸውንም ጥያቄ ፈጥሮባቸዋል። ሌላኛው ጉዳይ ችግሩን ለመፍታት ሲል የተከተለው የስህተት ጎዳና ናውልን ዋጋ እያስከፈለው ይገኛል። ደመቀና ንጉስ በዋዛ የሚለቁት አይመስሉም። በጣም እያሰቃዩትና እያጨናነቁት ይገኛል። ናውል ለጥያቄያቸው መልስ አላገኘላቸውም አሁን ላይ ተደራራቢ ሀዘን እንደደረሰበት እንዲራሩለት እየነገራቸው ቢሆንም ደመቀና ንጉስ ግን የሚሰማ ጆሮም አልነበራቸውም። ከኛ ተደብቀህ የት ነው የምታመልጠው? የሰራኸውን ተናገር፣ ሊዲያን የት አደረስካት በማለት በማጨናነቅ ላይ ናቸው። ባደይና በሊዲያ አገልጋይነት ከዴቭና ከባርኮት ጡንቻ የተረፈውን አወል ደመቀና ንጉስ ይዘውት እያጨናነቁት ይገኛሉ። ብቻ ፍላጎቱን ለማሟላት የሄደበት መንገድ አሁን ላይ ዋጋ እያስከፈለው ይገኛል። እንግዲህ በቀጣይ ክፍል የሚሆነውን አብረን የምናየው ይሆናል። ናውል ደመቀና ንጉስ ምን ያደርጉት ይሆን? ብቻ ለፖሊስ ተላልፎ ይሰጥ ይሆን ወይስ ከዚህ በፊት ፍቅር ላይ እንዳደረጉት እሱን አግቶ በመያዝ የገንዘብ ጥያቄ ያስከትሉ ይሆን? አብረን የምናየው ይሆናል። እንግዲህ የሰዎችን ትኩረት እየሳበና ተወዳጅነትን እያተረፈ የመጣው ሰራተኛዋ አደይ ይህንን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር ሰብስክራይብ በማድረግ ቤተሰብ ሆኑና አመሰግናለሁ።